መላውን የክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ በማለት መልካም ምኞታቸውን የገለጹት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በመንፈሳዊም ሆነ በሰብአዊ አገልግሎቶች የተስተዋለው አኩሪ ልማድ ተጠናክሮ መቀጠል አለበት በማለት አሳስበዋል። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ፋሲካ በሰላም አደረሳችሁ ባለፉት ሁለት ወራት የክርስትና እምነት ተከታዮች በጾም በጸሎት ከፈጣሪያቸው ጋር እየተገናኙ የቆዩበት ጊዜ ነው። በነዚህ ጊዜያቶች ውስጥ የታመሙ ሰዎች ምረት ሊያገኙ የሚችሉበት ሁኔታ እንዲኖር፣ የተቸገሩት ከችግራቸው ሊወጡ የሚችሉበት ሁኔታ እንዲኖር፣ እየተጣሉ ሊታረቁ የሚችሉበት ሁኔታ እንዲኖር፣ በአጠቃላይ ለአካባቢ ሰላም ለሀገራችን እድገት ስጸልዩ ስተጉ ነው የቆዩት አሁን ጊዜው ደርሶ ደግሞ የስቅለት በዓል እና የፋሲካ በዓል ደርሷል። በእነዚህ ቆይታዎች ውስጥ እንዳደረጉት ሁሉ በዓሉ ሲደርስ ከጎረቤቶቻቸው ጋር ከወዳጅ ዘመዶቻቸው ጋር በተለመደው ኢትዮጵያዊ ባህል በጋራ ማክበር የሚችልበት ሁኔታ እንዲኖር በዚህ አጋጣሚ ማሳሰብ ፈልጋለሁ። በዓሉን ከሌሎች እምነት ተከታዮች ጋር በጋራ ማክበር ይገባል ያሉት አቶ እንዳሻው ደጋፊ ያጡ ወገኖችን ከመርዳት አንጻር የተለመደው ኢትዮጵያዊ ባህል ተጠናክሮ መቀጠል አለበት ብለዋል። በዓሉ ያለምንም የጸጥታ ችግር እንዲከበር ከበር ዝግጅት መደረጉን በመጠቆም ሕብረተሰቡም ከጸጥታ አካላት ጋር በመሆን የበኩሉን እንዲወጣ ጥሪ አቅርበዋል። በግብይት ወቅት የሚፈጠሩ ችግሮች ይኖራሉ። በቤቶች አካባቢ ሊከሰቱ የሚችሉ ችግሮች ይኖራሉ። በመንደር አካባቢ የሚኖሩ ነገሮች ይኖራሉ። የበዓላችን እንዳይበላሽ ተገቢውን ጥንቃቄ ማድረግ የሚያስፈልግ ነው የሚሆነው። ስለዚህ የጸጥታ ችግር እንዳይከሰት በጋራ በመተባበር ያንን የጸጥታ ችግር ማስቀረትና መጠበቅ እጅግ በጣም ጠቃሚ ነው። ምናልባት ከአቅም በላይ የሚሆኑ ነገሮች ካሉ ችግሮች ካሉ ደግሞ ይጸጣ ይላለ ፖሊስ አለ ጥቅማ በማድረስ መረጃ በማድረስ በዓሉ በሰላም ልጠላልፍ ልናሳልፍ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። የጸጥታ አካላትም ሁሌም ተልዕኳቸውን ለመወጣት ዝግጁ መሆናቸውን ገልጸው በዓሉን በጋራ ተደጋግፎ ማሳለፍ ይገባል በማለት ዋና አስተዳዳሪው ጥሪ አቅርበዋል። ህብረተሰባችን በዓሉን በሰላም ተደስቶ ማሳለፍ የሚችልበት ሁኔታ እንዲኖር የሚያስችል ተገቢውን ድጋፍ እያደረግ ያሉበት ሁኔታ ነው ያለው ቅድመ ዝግጅት ያጠናቁበት ሁኔታ ነው ያለው እና በጋራ ተጋግዘን በዓላችንን በደመቀ ሰላማዊ በሆነ መልኩ ማሳለፍ የሚችልበት ሁኔታ እንዲኖር በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በመጨረሻም በዓሉ የሰላም የጤናና የደስታ እንዲሆን መልካም ምኞታቸውን ገልጸዋል።